ሰላም ጤና ያስትልን ውድ አድማጭ ተመልካቾቻችን፣ በዛሬ ልዩ አጀንዳ ክፍለ ጊዜያችን የአማራ ፋኖ ብሔራዊ ኃይል ከቀናት በፊት በአሜሪካ አምባሳደር ኤርቪን ማሲንጋ በኩል ያተላለፈለት ይፋዊ መልእክት የሰጠውን ምላሽና አቋሙን ያስረዳበትን መንገድ በዝርዝር እንመለከታለን። አብራችሁን ቆዩ። በኤምባሲያቸው በኩል አስተላለፉትና ለሕዝብ ይፋ ላደረጉት ያልተጠበቀ ይዘት ለነበረው መልእክት ፋኖ ወይም የአማራ ፋኖ ብሔራዊ ኃይል ምላሽ የሚሆን መግለጫ አውጥቷል። አምባሳደሩ በትናንትናው ዕለት በነበረው መልእክታቸው የፋኖ ሚሊሻ ተጨባጭና ወደ ሰላም ሊመራ የሚችል ግልጽ ግብ ይዞ ይቅረብ ሲሉ ነበር ጥሪያቸውን ያቀረቡት። ይህንን የአምባሳደሩን ጥሪ እንደሚያከብርና የሚስተር ኤርቪን ማሲንጋን ያልተቋረጠ ጥረት እንደሚያደንቅ የቡድኑ አመራር በመግለጫው በኩል አሳውቋል። በአማራ ፋኖ ስም ከሚገኙት ራስን የመከላከል ታጣቂ ቡድኖ ሰዎች መሀል አብዛኞቹን መወከል እንደሚችሉ የገለጹት የአማራ ፋኖ ብሔራዊ ኃይል አመራሮች በሀገሪቱ ጠቅላይ ሚኒስትር በዶክተር አብይ አህመድ መሪነት በብልጽግና ፓርቲ በኩል በአማራ ሕዝብ ላይ የተከፈተውን የዘር ማጥፋት ዘመቻ ለማስቆም ቁርጠኛ ሆኖ የተነሳ ቡድን እየመሩ እንደሚገኙ አሳውቀው መግለጫውን ከፍተዋል። የንጹሐን ዜጎችን ደህንነትና ክብር የሚያስጠብቅ ዘላቂ ሰላም እንዲኖር ሁሉም ኃይሎች ዘላቂ መፍትሄ እንዲፈልጉ በኤምባሲው በኩል የቀረበውን ጥሪ በሙሉ ልብ እንደሚቀበል የገለጸው የአማራ ፋኖ ብሔራዊ ኃይል የአማራ ህዝብ ኖሮ ያየው ሰቆቃ ሁሉ አልፎ ኢትዮጵያም ቀድሞ ወደነበረ ሰላማዊ ህይወቷ ተመልሳ ለማየት ጽኑ ምኞት እንዳለው አረጋግጧል። ይህ እንዲሆን ግን የአየርና ድሮን ጥቃቶች መቆም በአጽንኦት ሊታሰብበት ይገባል ብሏል። ንጹሐንንና ታጣቂዎችን በማይለይ መልኩ የአብይ አህመድ አገዛዝ እየተጠቀማቸው የሚገኙ ጅምላ ጨራሽ የድሮን ጥቃቶች በሺዎች የሚቆጠሩ ንጹሐንን እየገደሉ እንደሚገኙ ሲያሳስብ ጥቃቶቹ ትምህርት ቤቶችን፣ የጤና ተቋማትን፣ ሃይማኖታዊ አምልኮ ስፍራዎችን፣ ገበያዎችንና መኖሪያ አካባቢዎችን የማይምሩ በነዋሪዎች ላይ በርከት ያለ ጭንቀት፣ መረበሽ፣ ፍርሃትና የማይለካ መጠነ ሰፊ ጥፋቶችን በህዝቡ ኑሮ ላይ እያደረሱ የሚገኙ እንደሆኑ በኤምባሲው በኩል በአጽንኦት ይታሰብበት ሲሉ እንዲሉም ጠይቀዋል። ለዚህ ሁሉ ድርጊትና አሰቃቂ ምግባር በአስቸኳይ ተጠያቂነት እንዲሰፍንና የኢትዮጵያ መንግስት ይህንን ዓይነቱን የጅምላ ዘር አጥፊ የጦር እርምጃውን እንዲያቆም ጫና ሊደረግበት እንደሚገባም አሳስበዋል። ኤምባሲው በመግለጫው ያስፈሩኛል ያላቸውን ሰብአዊ አደጋዎች ሁሉ የአማራ ፋኖ ብሔራዊ ኃይል አመራርም እንዳየና መኖራቸውን እንደሚያረጋግጥ ገልጾ በሀገሪቱ የሰብአዊ መብቶች አያያዝ ጉዳይ እጅግ አሽቆልቁሎ እንደሚገኝም አሳይቷል። የኢትዮጵያ ህዝብ በተለይ አማራው የተቀነባበረ የዘር የማጥፋት ዘመቻን፣ መፈናቀልን፣ የረሃብን ቅጣት፣ ጾታዊ ጭካኔን፣ ቶርቸርን እንዲሁም ሌሎችንም ሰቆቃዎች ተሸክሞ ይገኛል ያለው መግለጫው በተለይም የአማራ ህዝብ ላይ ተጭኖ የሚገኘው ስቃይና ሰቆቃ ጠለቅ ብሎ ለማመላከት ኤምባሲው በቂ ርቀት አለመጓዙን ታዝበናል ሲልም ቅሬታውን አሰምቷል። አጋጣሚውን ተጠቅመን ላለፉት አስርት ዓመታት በተለያዩ የአማራ ክልል ክፍሎችና በተለያዩ የኦሮሚያ ክልል አካባቢዎች የአማራ ህዝብን ነጥለው ያጠቁ የነበሩ ተደጋጋሚ ጭካኔዎችን በአገዛዙ የቀጠሉበት ሁኔታ እንዳለ አበክረን ማስገንዘብ እንፈልጋለን ሲሉም አመራሮቹ በመግለጫቸው በኩል አሳውቀዋል። ይህንኑ የማያባራ በደል በመቃወም ላለፉት አስርት ዓመታት ሰላማዊ ትግል ስናደርግ ብንቆይም፣ በዛ ስልት በመንቀሳቀስ የሚመጣ ምንም ለውጥ ባለማየታችንና ይህንኑ ስልት መርጠን ለመንቀሳቀስ መወሰናችን እንደ ፍርሃት ተቆጥሮ በደሉ ሊያባራ ስላልቻለ ታጥቀን ወደ መታገል ተገደን ገብተናል በማለት የአማራ ፋኖ ብሔራዊ ንቅናቄ ያለበትን ሁኔታ አስገንዝቧል። ከሰላሳ በላይ በሚ የሆኑ ከተሞች ሚሊዮኖች የአገዛዙን ጭካኔና ቸልተኝነት ለማውገዝ ሰላማዊ ሰልፍ ባደረጉበት ወቅት የመንግስት ደህንነት ኃይሎች ንጹሀን ሰልፈኞች ላይ በመተኮስና ንጹሀንን በመግደል ሰላማዊ ትግል በሀገሪቱ ትርጉም እንደማይኖረው አሳይተውናል ሲልም አቋሙን በማስረጃ አጠንክሯል። ይህ አይነት አጣብቂኝ ውስጥ እንዳለን እየታወቀ ታስቦበትን ባይሆን ፋኖ የጠራና የሚጨበጥ ዓላማ ያለው ቡድን አይደለም በሚል የተላለፈብን መልእክት እጅጉን አሳስቦናል፣ ያሉት አመራሮቹ በጥፋት ላይ የሚገኝ ህዝብ ከሚያደርገው ራስን የማዳን ትግል የበለጠ ምን የጠራና የሚጨበጥ ግብ ይገኛል? በማለት ለአምባሳደሩ ጥያቄውን አቅርቧል። ስለዚህም አላማና ግባችን የአማራ ህዝብን ከተደቀነበት የህልውና አደጋ ማዳንና በዚህ ሁሉ ስቃይ ውስጥ የመኖርን ክብር ማስቀጠል እንደሆነ ይታወቅልን ሲሉ አስገንዝቧል። ፋኖ ማለት ከሁሉም የኑሮ ዘርፎች የተውጣጡ ህዝባቸውን የማዳን ኃላፊነት በፍቃዳቸው የተሸከሙ ገበሬዎች፣ መምህራን ሐኪ ሐኪሞች፣ ጋዜጠኞች እና ሌሎችም ጥንቅር ሲሆን ወደዚህ ሁኔታ የገቡት ወደው ሳይሆን ተገደው መሆኑም ሊታወቅ ይገባል ብሏል መግለጫው። መንግስት በአማራ ማህበረሰብ ላይ የሚያደርሰውን ክፋት መከላከል ሲገባው ዞሮ ዋነኛ የጭካኔው አስተባባሪና መሪ ሆኖ በመገኘቱ ራሳችንን በገዛ ኃይላችን ልንከላከል ተገደናል ሲሉም አመራሮቹ ለአምባሳደሩ አስተያየታቸውን አጋርተዋል። ይህም ሆኖ እንዳለ ግን ሁላችንም ለሰላምና መረጋጋት ያለን ፍላጎት የማያወላውል እንደሆነም ይታወ ወቅ ሲሉም አክለዋል። እንዲሁም ኢትዮጵያ ዘላቂ ሰላምና መረጋጋት ታገኝ ዘንድ ለሽግግር የተመቻቸ ፖለቲካዊ መዋቅርና ታማኝነትና ተቀባይነት ያለው አካታች ብሔራዊ ምክክር ሊካሄድ ያስፈልጋል ሲሉ ሀሳባቸውንም ሰጥተዋል። ይህንን የማዋቀሩን ሂደት ደግሞ በግልጽነትና አግባባዊ በሆነ ውክልና ስር ልናከናውን እንደሚገባም ይታወቅ ብለዋል። አሜሪካም የኢትዮጵያ ሕዝብ አጋር እና የዲሞክራሲ ጠበቃ እንደመሆኗ ለዚህ ግብ የበኩሏን እንድትወጣ ጥሪውን አቅርቧል። ባለፈ የአሜሪካ መንግስት የኢትዮጵያ መንግስትን በተጠኑና አስተማሪ በሆኑ ማዕቀቦችና ቅጣቶች በኩል አድርጎ እንዲያንበረክከውና ለሽግግር ሂደቱ የተመቸ እንዲያደርገው ጠይቀዋል። የጠቅላይ ሚኒስትር አብይ አህመድ አገዛዝ ግን ወደ ሰላም ለሚያደርስ ታማኝ ሂደት ፍላጎት ያለው ነው ብለን ስለማናምን በሚከተሉት ቅድመ ሁኔታዎች ትግበራ ወደ ሰላም የሚደረገው ጉዞ መተማመኛ እንዲያገኝ እናሳስባለን በማለት ዘጠኝ ነጥቦችን በመግለጫቸው መጨረሻ ላይ ዘርዝረዋል። የመጀመሪያው ነጥብ ተኩስ እንዲቆም፣ የፌዴራልና ብሔራዊ መከላከያ ሰራዊት ኃይሎች ከአማራ ክልል ለቀው እንዲወጡ፣ በአማራ ክልል የሚገኙ የብልጽግና ፓርቲ ቢሮዎች እንዲዘጉና አመራሩም ከቦታቸው እንዲወርዱ ሲጠይቅ፣ በመጨረሻ ሙሉ በሙሉ በፋኖ አስተባባሪነት ስር ለሚገኝ የሽግግር መንግስት አስተዳደር ስልጣን በሰላማዊ መንገድ እንዲተላለፍ ይጠይቃል። ቀጥሎም ዓለም አቀፋዊ ሰብዓዊ መብት ጉዳይ ተከታታይና ወንጀል አጣሪ አካላት ያለ ገደብ ወደ ክልሉ ገብተው እንዲንቀሳቀሱ የተባበሩት መንግስታትን በገለል ገለልተኝነት በአማራ ህዝብ ላይ የደረሰውን ግፍ እንዲመረምር ይጋብዛል። ሁሉም የአማራ ፖለቲከኞች ከእስር እንዲለቀቁ፣ በአማራ ክልል ተቋርጦ የሚገኙ የኢንተርኔትና መገናኛ እንዲሁም ሌሎች መንግስታዊ አገልግሎቶች በፍጥነት ወደ ስራ እንዲመለሱ፣ በአማራ ክልል ዙሪያ የተጣሉ የመንቀሳቀስና ወደ ሌሎች ክልሎች የመሻገር ገደቦች በፍጥነት እንዲነሱ፣ ከአማራ ክልል ወደ አዲስ አበባ የሚወስዱ መንገዶችም ክፍት እንዲደረጉ፣ በጦርነቱ ለተጎዱ ሰዎች መድረስ የሚገባው ሰብአዊ እርዳታ ያለ ገደብ ወደ ክልሉ እንዲገባና እንዲዳረስ የሚጠይቁ ነጥቦችም ቀጥለው ተዘርዝረዋል። በስተመጨረሻም ለዘመናት በአማራ ህዝብ ላይ ሲደርስ ለነበረው የዘር ማጥፋት ዘመቻ እውቅና ተሰጥቶ አማራ በሚዋሰንባቸው አካባቢዎች የአማራ ህዝብ በብዛት የሚኖርባቸው ስፍራዎች፣ ከተሞችና ወረዳዎች በህግ ከለላነት ወደ አማራ ክልል እንዲጠቃለሉ ተጠይቋል። እነኚህም ወልቃይት ጠገዴ፣ ሰቲት ሁመራ፣ ራያ፣ መተከልና ደራ የመሳሰሉ ውዝግብ የሚነሳባቸውና ተፈናቃዮችን ያፈሩ አካባቢዎችን የሚያካትት ሆኖ ተቀምጧል። በመላው ኢትዮጵያ የአማራ ህብረተሰብ ማንነት መብትና ክብር ጥበቃ እንዲያገኝም ጥሪ ቀርቧል። እኛ ለንጹሐን ዜጎች ያለብንን ኃላፊነት ተረድተን ዓለም አቀፋዊ ሰብአዊ ድንጋጌዎችን አክብረን የምንንቀሳቀስ ኃይሎች እንደሆንን ይታወቅልን ሲሉም አመራሮቹ በመግለጫቸው አሳስበዋል። ከአሜሪካ መንግሥት ጋር ለሚኖር ገንቢ ትብብር ሁሌም ክፍትና ዝግጁ ነን ያለው የአማራ ፋኖ ብሔራዊ ኃይል ወደ ሰላም የሚመሩ በሳል ውይይቶችና ንግግሮች ተከናውነው ሀገራችን ኢትዮጵያ ካለችበት አጣብቂኝ ወጥታ ለማየት እንመኛለን በማለት መግለጫውን ደምድሟል። መግለጫው አተታሰር ከተዳሰሱ ቁልፍ ነጥቦች መሃል መግለጫውን የሰጠው አካል በፋኖ ስም ታጥቀው እየታገሉ ከሚገኙ ኃይሎች መሃል አብዛኛውን እንወክላለን በማለት ራሱን ማቅረቡ ቀድሞ ትኩረትን የሳበ ሆኖ ነበር። በዚህ አመራሮች ቡድን ስር ያልተወከሉ አካላት በሌላ አደረጃጀት ይመጣሉ ወይስ ልዩነታቸውን ፈተው ይህኛውን አደረጃጀት ያጠነክራሉ የሚለው የሚጠበቅም ሆኗል። በሌላ በኩል በአምባሳደሩ ለቀረበበት የጠራና ተጨባጭ አላማ ማጣት ውንጀላ በቂና መርቂ መልስ ሰጥቷል ተብሎ በደጋፊዎቹም በኩል እንዳልታ እንደታመነ ታውቋል ይህ የሚስተር ኤርቪን ማሲንጋ የዓላማና ግብ ጥያቄ በቀጥታ ከመንግስት ድምፆች የተወረሰ ከሆነ አሜሪካ ለጠቅላይ ሚኒስትር አብይ አህመድ መንግስት ያላት ቅርበት ጨምሯል ማለት ሊሆን ይችላል ያሉ አስተያየት ሰጪዎች ሲሰሙ፣ ሌሎች ደግሞ ቡድኑን በመንቀፍም ሆነ በመደገፍ ጎራ ቆመው ይህንን አስተያየት ለመስጠት አምባሳደሩ ከመንግስት መቀራረብና አስተያየቱን ከሌላ መውረስ አይጠበቅባቸውም። አዎ ፋኖ ጉዳዩን በትኩረት ሊመለከተው ይገባል ሲሉ በማህበራዊ ገጾች በኩል ተሟግተዋል። በሌላ በኩል ፋኖ ያቀረባቸው ቅድመ ሁኔታዎች የተመጠኑና ወደ ሰላም ለመቅረብ የተለኩ አይደሉም ሲባል መግለጫው የአማራ ፋኖ ብሔራዊ ኃይል ከአሜሪካ መንግስት ያገኘውን እውቅና ለማጽናት እድሉን በአግባቡ ተጠቅሞበታል ያሉም ተገኝተዋል። ነጥቦቹም ጥርካሬውን የሚያሳዩ ሆነው ቀርበዋል ብለው የሞገሱትም በስፋት ተደምጠዋል። በአጠቃላይ ግን በኢትዮጵያ ውስጣዊ ፖለቲካ ውስጥ አሜሪካ ይዛ የምትገኘው ጊዜያዊ አቋም ለብዙዎች ተስፋ ሰጪ ሆኖ ሲመዘገብ፣ ሌሎች ደግሞ መንግስት ከጭካኔውና ከስርዓት አልበኝነቱ እንዳይመለስና በዛው እንዲቀጥል እድል ሊሰጥ የሚችል የተለሳለሰና በአግባቡ ጫና የማያሳድር አደገኛ አመለካከትና ቋሚ ይዛ ተገኝታለች በማለት ሁኔታውን ገልጸውታል። በቀጣይ ክፍለ ጊዜዎቻችን ከዚሁ ጋር የተያያዙ ጉዳዮችን እንዲሁ በጥልቀትና በዝርዝር እንመለከታለን። በወዳጅነት አብራችሁን ለመቆየት ቻናላችንን ሰብስክራይብ እንድታደርጉ፣ መረጃዎቻችንን በሰዓቱ እንድታገኙ፣ የደውል ምልክቷንም እንድትጫኑ በአክብሮት እንጠይቃለን። ለማይለካ ቤተሰብነታችሁም እናመሰግናለን። በዚህ ወይም በሌላ አጀንዳ ተመልሰን እስክንገናኝ ድረስ ሰላም።